በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ዕለት፣ እስከዚች እለትና እስከዚች ሰዓት ላደረሰን ለልዑል ላአምላካች ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የድንግል ማርያም ልጆች የቅዱሳን ሁሉ ወዳጆች፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። አሜን ሳይገባን እና ሳይገባን እንዲገባን አድርጎ በጭርነቱና በምሕረቱ ጠብቆ ለዚህ ዕለት ያደረሰን ቸሩ አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና እና የወለደችልን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። በቅድሚያ እንኳን ለዐቢይ ጾም እኩለ ጾም በዓለ ደብረ ዘይት በሰላም በጤና አደረሳችሁ አደረሰን። እንዲሁም ለዕለታት በኩር ለሆነችው ለዕለተ ነ ጻድቁ አባታችን በዕለቱ ታስበው እና ተከብረው ለሚውሉ ቅዱሳን ሁሉ በሰላም አደረሳችሁ አደረሰን። የቅዱሳን ረዴታቸው በረከታቸው በሁላችን ላይ ይደረብን፣ ከሰንበት ረዴት በረከት ያሳትፈን፣ በዓሉን የሰላም የጤና የበረከት በዓል ያደርግልን። የእለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አማ አስሩ ወረቡ ለወራ መጋቢት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 14 በዚች ቀን በእስክንድሪያ ለተሾሙ አባቶች ሰባ አምስተኛ የሆነ የእስክንድሪያ ሊቀ ጳጳሳት የቅዱስ ቄርሎስ የእረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ የሆነ አገሩም ፍዩም ይባላል። በእርሷም ቅስና ተሽሞባት ነበር። ከዚያም ለቆ ወደ አባ ፍቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያን አዘግት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶችቸውንና ከምሁራኖቻቸው ውስጥ መምህራኖቻቸው ውስጥ መምህራኖቻቸው ተከራከሩ ተከራከሩት ጠቃሚ የሆነ እውቀት የተሞላበትን መልስ አገኙ። የማይጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለገሉ ያገለግሉ ዘንድ ለካህናት ሥርዓትንና መመሪያን ሰራ። ይህም አባት በሊቀ ጵጵስናው ሰባት ዓመታት ከዘጠኝ ወር ከአስር ቀኖች ኖረ። ከቀኑም በሦስት ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችን ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ነገረ ሰሪን እንደሚቀበል በሰማ ጊዜ በአቱን ትቶ ወደ እስክንድሪያ መጥቶ የሴት አዳሪዎችና አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሠራተኞቹ ጋራ ሲሰራ ይሆናል ። ደመወዙን በተቀበለ ጊዜ የሽንብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለእኔ አዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ሥራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱ ወደ አመንዝራዎቹ እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ምስጢሩን ገለጠች። ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ሥራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት አደረገባት ተባባሉ። እርሷም እንዳ እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና የቀሩት አመንዝራዎች ስራዎች በእርሷ ላይ የሆነውን በአዩ ጊዜ ደነገጡ። እንደ እርሷን እንዳያብዱ እውነቷን ነው ማለትም ፈሩ። እርሱም ይችስ በእገሌ ዕለት ትጠብቀኛለች ይል ጀመር በእገሌ ዕለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ስጋ የለኝንን ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ ይህ ሻልሃልና አሉት። እርሱም አዎን ብወድ በሚስት እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ። ምን ትሻላችሁ በእኔ ላይ እግዚአብሔር ፈራጆች አድርጓቸዋልን? ይልቁንስ እናንተ እንዳይፈረድባቸው ለራሳችሁ አስቡ ፈራጅ አንድ አንድ ነውና እለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙም አመንዝራዎችም ዝሙታቸውን ተው። ከእርሳቸውም ሕጋዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳመም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከመቼ ድረስ በዚህ በክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባዕት ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ፣ በቤቱም መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚልም ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከኛ ጋር ለዘላለም ይኑር። አህየ ሰላም ለአባባትን ጾሮ የዘተ ሰም የልበለይኩ ነሐካይ አድኖ ተዘማት ዘማት አንስት ሰበውቱ አለ ከነጅ ወራ በእንተ ጥሪት ጀጋ የመቅደስ ዚአሆን ዚአሆን ይሁ ወደ ወይፀቡ ሲሳየ በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማይትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክስሚያ ሰው መክስሚያኖስ ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገሩ። ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስሚያኖስም ይህን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡት አዘዛ ጥንቶች እስቲሰነጠቁ ደሙን በምድር ላይ እንደ ውሃ ሲፈስ እንዲሁ አደረጉበት። ከዚህም በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወይን ቤት ጣሉት። የእግዚአብሔርን መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው። አበረታውን በረታ፣ አትፍራ ስለ መከራህን የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ እግዚአብሔር። እንዳዘዘኝ እኔም ካንተ ጋር ኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜ የነገስታትን ትእዛዝ የሚተላለፍ ያንን አመፀኛ ሄዳችሁ እዩት፣ ሙቶን ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደርሱ በደረሱ ጊዜ ቆሞ ሲጸልይ አግኝተውት ያለምንም ጥፋት የነኛ እንደሆነና በስጋው ውስጥ የህማም ምልክት እርሱም ከቱ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተኝቶ ተግቶ እንደሚጸልይ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ ከህይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ስራ ታላቅ ነው አለ። ከዚያም ገብስጠው ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኮር አሰቃዩት። በአለንጋዎችም አብዝተው ገረፉት ደበደቡትም። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን መመናመጥተው ስጋውን ወሰዱት! በአዳዲሶች ልብሶችና በጣፋጭ ሽቶዎች ገነዙት፣ በሳጥንም አድርገው ቀበሩት። ከስጋውም ብዙዎች አስደናቂዎች ታምራት ተደረጉ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለሲኖዳ ለሲኖዳ ለእግዚአብሔር ሙቁሁ ውስተ ቤተ ሞቅር ጽኑ ወፍጉግ ጼናሁ ወተሰቅለ አድ ለክርስቶስ በእንቲያሁ ሎ ለገሪሁ ወቁልቁሊ ተድማሁ እንዘነበልባሊ ነድድቅ ታይቴው በዚችም ቀን ደግሞ የከበሩ አጋኒዮስ አውንድርዮስ እና አውንድርዮስ እና ብንድዮስ በሰማዕትነት አረፉ። ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስ ቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች ሀገሮች ውስጥ እንዲሰብኩ እንዲሰብኩላቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ህራይም አዝተው ገረፏቸው፣ በድንጋይ ወገሯቸው፣ ነፍሳቸውንም በጌታችን እጅ ሰጡ። በረከታቸው ከእኛ ጋር ትኑ ለዘላለሙ አሜን። ሰላምና ጋኔስ ወለ አሁንድሪ ወስካይቡ ወለብንድወሳልሱ ውስተው ኮሞ ሐሳቡ በንተዘፅኑ ሎሙ ዘበ ሰማያት መዝገቡ በአይባን ተወግሮ ዘበብድ ተስህቡ። በዚህችም ቀን ደግሞ ቅዱስ ቶማስ ሐዋርያ ሰባት ዓመት ያህል የጋኔን ግንኙነት በአስቸግራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያው ቶማስም የችው ጊዜ ያቹ ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ፣ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ድው ድው እንደ ሰው ድው ድው እያደረገ በመታወቅ መጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ስራ ሁሉ ላይ እርስ በርሳችን አንድንሁን አለኝ። ለተኛውም ጊዜ በሌሊት መጥቶ ከእኔ ጋር አንድ ሆነ። ብሸሽም አይተወኝም መጥቶ ያሰቃየኛል እንጂ። እኔም ከጸሎት የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ፣ አድነኝም ማለችው። የሐዋርያ ቶማስም ሰምቶ ጸለየ። ጋኔኑንም ከእርሷ እንዲወጣ አዘዘ። ያን ጊዜም በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህም በኋላ በክርስቶስ መስቀል በላይዋ አማተበ ስጋማ አማተበ፣ ስጋውንና ደሙንም አቀበላት። ወደ ዘመዶቿም አሰናበታት። ልዩ የሆነች በረከቱን በሁላችን የክርስቲያን ወገኖች ላይ ትደር ለዘላለም አሜን። ሰላም ለቶማስን ዘይገብር መድብን ነንሴት አግሊሶ ትድምር ተጋኔን ህሱማ ነገ መንጽሄ ኃጢአት መንጽሄ ኃጢአት ሰጠመጠዋ ስጋ ወደመ በጊዜ ትቤሎ ሀበኒ ማሄተመ ከመላይኔ

በዓሉን የሰላም የበረከት የጤና በዓል እንዲያደርግልን ከሰንበት ረድኤት በረከት እንዲያሳትፈን ከአባታችን ከአቡነ አረጋዊ ጸጋና ክብር እንዲያድለን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻእ መንግሥትከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር

እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ በሰላም አሉ።